ሰላም፣ ጤና ይስጥልን። ክቡራን የኢትዮ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ።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 ባለሙያዎቹ ላለሷቸው ጥያቄዎች ከመንግስት ተገቢ ምላሽ አላገኘንም በማለት አሁንም ውይይት ማድረግ መፍትሄ እንደሚፈልጉ እየጠየቁ ነው። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ያለውን እድገት አንስተው በተናገሩበት ወቅት ነው ያደግ ነው የኢንፊሌሽን የዋጋ ክሽበትን ለመግታት እየሰራ ነው ብለዋል። ጠቅላይ ሚኒስትሩ ባለፉት ሰባት አመታት የኮረና ወረርሽኝ እንዲሁም የሰሜን ኢትዮጵያ ጦርነት ያለ ከፍተኛ ለውጥ አስመዝግበናል በማለት መጥቷል ያሉትን እድገት ወይም ሚራክል ወይም ተዓምር ሲሉ ጠርተውታል። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ለናመጣ ካሰብነው ፍጥነትና ጥራት በላይ ነው ለውጥ የመጣው ያሉት ጠቅላይ ሚኒስትሩ ይህንን መጠበቅ ካልተቻለ አደገኛ ጣጣ ሊያመጣብን ይችላል ሲሉም አስጠንቅቀዋል። እውነት ለመናገር የኢትዮጵያ ሕዝብ አይኑን እንዲገልጥ ልቦናውን እንዲከፍት ያገኘነው መልካም እድል ያገኘነው የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያ ጭምር ነው። አሁን የማነሰውን ሃሳብ ያማነሰው ብለዋል ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ ሚራክል ላሉት እድገት ማሳያዎች የጠቀሱ ሲሆን ከ1984 እስከ አመተ ምህረት እስከ 1998 ዓ ም ባሉት 15 ዓመታት ውስጥ ወደ ውጭ ከተላኩ ምርቶች የተገኘው ገቢ 7.5 ቢሊዮን ዶላር ብቻ ነበር ብለዋል። ዘንድሮ በአንድ አመት 8 ቢሊዮን ዶላር ገደማ ከኤክስፖርት ኢትዮጵያ ታገኛለች። በአንድ አመት 8 ቢሊዮን ዶላር የምታገኝ ሀገር 15 ዓመት ሙሉ ብትሰራ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል ሲሉም ተናግረዋል። ይህ አመት ሲጀመር የኢትዮጵያ የማንሰራራት ዓመት ነው ብዬ ነበር ያለው አብይ አህመድ ዘንድሮ ኮ ከፍተኛ የማንሰራራት አመት ነው። ዘንድሮ አራት አምስት አስር አመት ከደገመች ኢትዮጵያ አበቃ መካራዋ አበቃ፣ ሲሉም ተደምጠዋል። ጠቅላይ ሚኒስትሩ አገሪቱ ባለፉት 15 ዓመታት ለውጭ ገበያ ካቀረበችው የቡና ምርት ያገኘችው ገቢ 3.5 ቢሊዮን ዶላር እንደነበረ እና ዘንድሮ በአንድ ዓመት ብቻ 2.5 ቢሊዮን ዶላር ሸጣለች። ምንም ማለት ነው። በሁለት ዓመት ውስጥ 5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው ብለዋል። በተመሳሳይም 15 ዓመታት ውስጥ ከወርቅ ሽያጭ የተገኘውን ገቢ ለንጽጽር አቅርቦ 508 ሚሊዮን ዶላር ኤክስፖርት ተገኝቶ እንደነበረ እና ዘንድሮ 3ነብ 3.2 ቢሊዮን ዶላር አግኝተናል ሲሉም ከፍተኛ ብርታ መመዝገቡንም ጠቅሰዋል። ጠቅላይ ሚኒስትሩ ይህንን የመሰለ እድገት እያመጣም በተመሳሳይ የኢትዮጵያ ኢንፌሌሽን ከ30 ምናምን ገደማ 13.5 ወርዷል ሲሉም ተናግረዋል። ባለፈው ዓመት የውጭ ምንዛሬ ተመን በገበያ እንዲወሰን ከተደረገ በኋላ የሀገሪቱ ገንዘብ የመግዛት አቅም በከፍተኛ ሁኔታ እየተዳከመ ሲሆን፣ ይህም በገበያ ላይ የምርት ዋጋ ከፍተኛ ጭማሪ ማስከተሉ ሲነገር ቆይቷል። ከዚህ ውሳኔም በኋላ ወደ 54 ብር ገደማ የነበረው የአንድ ዶላር የምንዛሬ ዋጋ በአሁኑ ወቅት በይፋዊ ገበያ ወደ 130 ብር ከፍ ያለ ሲሆን በትይዩ ገበያ ግን ወደ 150 በላይ መድረሱ ይነገራል። በተመሳሳይ በጊዜው መንግስት ለነዳጅ የሚሰጠው ድጎማ ከመነሳቱ ጋር ተያይዞ የትራንስፖርት የሸቀጦችና የአገልግሎት ዋጋ ከፍተኛ ጭማሪ በማሳየቱ የኑሮ ውድነት እንዳሳሰባቸው ነዋሪዎች እየተናገሩ ነው። ጠቅላይ ሚኒስትሩ ስለ ኑሮ ውድነትና ስለሚነሱ የደሞዝ ጥያቄዎች ሲያስረዱም ኢትዮጵያ ውስጥ ካለው የዋጋ ንረት ጋር ተያይዞ የኑሮ የኑሮ ዚያችን በግራም ዘይቤያችን በግራም በቀኝም ተነካክቷል ካሉ በኋላ በዚያ ምክንያት የሚፈተኑ ሰዎች አሉ፣ የሚቸገሩ ሰዎችም አሉ ብለዋል። በቅርቡ የሕክምና ባለሙያዎች ያነሱት የደሞዝ ጥያቄ ምንም ጥያቄ የለውም፣ ከደሞዝ ጋር የሚያያዝ ችግር አለብን አለብን ሌጂቲሜት ነው። ነገር ግን የተለየ አይደለም ብዙዎቻችን የሚነካ ነገር ነው ብለዋል። ይህንን የደሞዝ ጥያቄ ለመፍታት ግን ማስተዋል መስክን ማሰብ መስከን ማሰብ ያስፈልጋል፣ በማለት ይህንን ፖለቲካ ዓላማ መጠየቅም መጠየቅም የሚፈልጉ ሰዎች እንዳሉ ታይተዋል ሲሉ ተናግረዋል። የደሞዝና የጥቅማ ጥቅም ጥያቄዎች ከምንም አይነት የፖለቲካ ጋር እንደማይያያዝ እና የጤና ባለሙያዎች በተደጋጋሚ ቢገልጹም ጠቅላይ ሚኒስትሩ ጨምሮ ሌሎች ባለስልጣናት ጥያቄውን የሌሎች መጠቀሚያ ሆኗል ሲሉ ይከሳሉ። ከዚህ ጋር ተያይዞም ባለፉት ሳምንታት በርካታ የጤና ባለሙያዎች በጸጥታ ኃይሎች በቁጥጥር ስር መዋላቸው ሲዘግቡ የነበረው ሲሆን የፌዴራል ፖሊስም ወደ አምሳ የሚጠጉ የጤና ባለሙያዎች ትርምስ እንደሚፈጠር ከሚሰሩ ኃይሎች ጋር ያበሩ በሚል ያበሩ በሚል መያዙን አስታውቋል። ጠቅላይ ሚኒስትሩ በዚህ ዓመት ደሞዝ ላይ ጭማሪ ያስፈልጋል በማለት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 ዘጠኝ መቶ ቢሊዮን ገደማ ብር እንጠብቃለን እንጠብቃለን ግማሹ ደሞዝ ነው ብለዋል። መንግስት ይህ ጥያቄ በጩኸት ይመለሳል ብሎ እንደማያምን የተናገሩት ጠቅላይ ሚኒስትሩ በሰከነ መንገድ አቅማችን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህንን ጉዳይ ግን ከስክነት፣ ከውይይት፣ ከምክክር ከየት እንደምናመጠው ከማሰብ ውጭ መልስ አይገኝም ብለዋል። ብንጮህና ብናበላሽ እናጠፋለን እንጂ አናላማውም፣ የጀመርናትን ጭላንጭል እናወድማታለን እንጂ ውጤት አናመጣበትም፣ በማለት በውይይትና ሁለቱን ወገኖች አሸናፊ በሚያደርግ መንገድ መፍትሄ እያበጀንለት እንሄዳለን ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች፣ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የሩሲያው ቅጥረኛ ተዋጊ ቡድን በማሊ ያለውን ተልዕኮ አጠናቆ ሊወጣ መሆኑን አስታወቀ። የሩሲያው ቅጥረኛ ተዋጊ ቡድን ቫግነር በማሊ ያለውን ተልዕኮ አጠናቆ ከሀገሪቱ ሊወጣ መሆኑን አስታወቀ። ቫግነር በምዕራባዊቱ አፍሪካዊት ሀገር ማሊ ከአውሮፓውያኑ 2021 ጀምሮ ከሀገሪቱ መከላከያ ሰራዊት ጋር በመጣመር ጽንፈኞችን ለመምታት እየሰራ ነበር። ባግነር ከማሊ ሕዝብ ጎን በመሆን ሽብርተኝነትን ተዋግቷል። በዚህም ነዋሪዎችን ለአመታት ሲያሸብሩ የነበሩ በሺዎች የሚቆጠሩ ታጣቂዎችንና አዛዞቻቸውን ገድያለው ሲል በቴሌግራም ገጹ አስታውቋል። ባግነር ከሀገሪቱ እንደሚወጣ ያስታወቀው የማሊ ወታደሮች ከአንድ ሳምንት ባነሰ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በሀገሪቱ መካከል ከሚገኘው ትልቅ የጦር ሰፈር መውጣታቸውን የሚገልጹ ዘገባዎች እየወጡ ባለበት ወቅት ነው። ማሌ ለአስርት አመታት ከእስላማዊ ታጣቂዎች ጋር ስትታገል ቆይታለች። የሀገሪቱ መንግስታት ይህንን የጸጥታ ችግር ለማቋቋም ተስኖታል የሚሉ ክሶች ከቀረቡ በኋላ ወታደራዊ ኃይሉ ከጥቂት አመታት በፊት ስልጣኑን ተቆጣጥሯል። የሀገሪቱ መንግስት ለማገዝ በመጀመሪያ ተሰማርቶ የነበረው የፈረንሳይ ጦር ባውሮፓያኑ 2022 ከሀገሪቱ ለቅቆ ወጥቷል። ከጥቂት አመታት በፊትም ወታደሮች ስልጣንን የተቆጣጠሩባቸው ማሊ ኒጀር እና ቡርኪና ፋሶ ከቀድሞ ቀኝ ጊዜ ገዢዎች ፈረንሳይ ጋር ያላቸውን ግንኙነት በማቋረጥ ከሩሲያ ጋር ቅርበት ፈጥረዋል። ስልጣኑን በኃይል የተቆጣጠረ ወታደራዊ ኃይል አማጽያኑን ለመውጋት ከሩሲያ ቅጥረኛ ቡድን ባግነር አብሮ እየሰራ ይገኛል። በምላሹም ታጣቂዎች ስትራቴጂካዊ ጠቀሜታ ያላቸውን የተፈጥሮ ሀብቶችን ያገኛሉ። በቅርብ ሳምንታት ውስጥም በሳህል ግዛት በሚገኙ የጦር ሰፈሮች ላይ የጂሃዲስቶች ጥቃቶች እያገረሹ መጥተዋል መምጣታቸው ተገልጿል። ባለፈው እሁድ ከአልቃይዳ ጋር ግንኙነት ያለው ቡድን በቡሌስክ ከተማና በወታደራዊ ካምፕ ላይ ከፍተኛ ጥቃት መፈጸሙንም አስታውቋል። በዚህም ጥቃት ሰላሳ ወታደሮች መገደላቸውን ሮይተርስ ምንጮች ዋቢ አድርጎ ዘግቧል። በማግስቱም ሰኞ የሂጃማ ኑስራት አሊ ኢስላም ዋአሎ ሙስሊሚን የተሰኘው ቡድን በታሪካዊ የቲምቡክቱ የቲምቡክቱ ከተማ በሚገኘው ጦር ላይ ያነጣጠረ ጥቃት መፈጸሙንም የገለጸ ሲሆን ነዋሪዎቹ በበኩላቸው የተኩስና የፍንዳታ ድምፅ መስማታቸውንም ገልጸዋል። ታጣቂዎች በተጨማሪ በደቡብ ምስራቅ ሲካሶ ክልል ውስጥ በሚገኘው ማሁ መንደር የሚገኘው የጦር ሰራዊት ካምፕ ላይ ጥቃት ፈጽመው አምስት ሰዎችን ገድለዋል። በሳህል ቀጠና እየጨመሩ የመጡ ጥቃቶች የሩሲያው ቅጥረኛ ተዋጊ ቡድን ባግነር ታጣቂዎች ውጤታማ ናቸው ወይም የሚለው ላይ ጥርጣሪያችንን ፈጥረዋል። ባግነር ከማሊ መውጣቱን የሚያስታውቅም የሩሲያ ኃይሎች አሁንም በሀገሪቱ የጸጥታ ሁኔታ ላይ ንቁ ሚና እንደሚኖራቸው ተገልጿል። የቅጥረኛው ተዋጊ ቡድን ተቀናቃኞች የሆኑት የአፍሪካ ኮርፖርስ የሚባሉት የሩሲያ ወታደሮች በሀገሪቱ ውስጥ የባግነርን ሚና እንደሚወስዱም